ሰበር ዜና ውድና የተከበራችሁ ተመልካቾች እንደምን ዋላችሁ እንደምን አላችሁ? ልኝን ያለውላችሁ አልሐምዱላ። የዕለቱም መረጃዎች ይዤላችሁ መጥቻለሁ። መረጃውን ለማገኘት በቅድሚያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ። እንደምናላችሁ ሁሉ ሰላም ነው፣ ሁሉ አማን ነው። የዛሬ የዕለተ ሰኞ ትኩስ መረጃዎች የዕለተ ሁድ ትኩስ መረጃዎችን ይዤላችሁ መጥቻለው። እንግዲህ መረጃውን ለማግኘት በቅድሚያ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ ቻናል እንድትቀላቀሉ በትህትና ጠይቃችኋለሁ። አሰላሙ አሌኩም ወራህመቱላ ወበረካቱ። ጉድና የተከበራችሁ የተወደዳችሁ የሳዕድ ዩቲዩብ ቻናል ቤተሰቦች እንደምናላችሁ ሁሉ ሰላም ነው ሁላ ማን ነው ወይ? ማሻላህ በጣም ደስ እያለን እንግዲህ ረመዷናችንን እያጠናቀቅን ነው። ብቻ ግን ያው በማለቁ ደስ ይበለን። እንሻላ ችን ሰባት ቀን ደግሞ አላ ስብሓን ላይ ለተለቀድርን ከወፈቃቸው ባሪያዎቹ ብሎን በሰላም የምንሸኘው ያደርግ ማለት ነው። እንግዲህ የቀረችን ሰባት ቀን ናት። ውድ ተመልካቼ ያለችንን ጊዜ እና በድዋ እንዲሁም ደግሞ በስትክፋር እናሳልፋው ማለት ነው። ምክንያቱም ብዙዎቻችን በዚህን ሰዓት ላይ ስልክ እያወራን ምን እያልን ምን እያልን ምን እያልን ጊዜያችንን እንጨርሳለን ማለት ነው። ስልክ የምናወራበትን ጊዜ እኛ አስተግፊሩላህ አስተግፊሩላህ አስተግፊሩላህ አስተግፊሩላህ እያልን እስትግፋር እያደረግን ዱዓ እያደረግን ጊዜያ ቀናቶችን ብናሳለፍ ባይ ነኝ። በርቱ፣ አላህ ያግዛችሁ። ስራ የሚበዛባችሁ ሁሉ ኢንሻ አላህ ስራም ደግሞ አላህ ይረዝቃችሁ በዚሁ ቋሚ ያደርጉላችሁ። አሁን ላይ ያለው መሻላ ደስ ይል ነበር። እንግዲህ ከረመዷን በኋላ ስራ እንደማይኖር ነው። ኢንሻላ ላይ ርዝቅን ይረዝቅኩም ሐበይቢ ሁላችሁም ሰብስክራይብ አርጉ። ላይክ ሼር አርጉ። ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ አርጉ። ሰብስክራይብ ላይክ ሼር እያደርጋችሁ ለምታበረታቱ የሚህቱን ወንድሞች ደግሞ

በትህትና ጠይቃችኋለሁ ማለት ነው። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለወገናችን አላህ ስብሐነ ወተዓላ የማንኛውንም ሀገር ሰላም እንዳደረገው የእኛንም የኢትዮጵያን ሰላም አድርጎልን አላህዬ በነጻነትና እንዲሁም ደግሞ ቪዲዮን አቋርጨው ነበረ። በነጻነትና በደስታ ያለ ፍርሃት ያለ ስጋቻ የሚንቀሳቀሱበትን ጊዜያት ያምጣል ማለት ነው። ሁላችሁንም ወዳችኋለሁ። ሰላማችሁ ብዝት ትርፍ ይበልልኝ። አላህ ከክፉ ነገር ሁሉ ይጠብቃችሁ። እንዲሁም ደግሞ ፈለስቲን ያሉ ወገኖቻችን ሙስሊሞች እህት ወንድሞቻችን አላህ ከእነዛ ከተረገሙ ሰዎች ነጻ ይበላቸው። የፍልስጢን ህዝብ በጣም ነው የሚያሳዝኑኝ መስጂዱል አቅሷ በመፍረሱ ሁላችንም ታመናል። ልባችን ቆስሏል። ወላሂ እኔ የፈለስቲን ህዝብ ጀግናዎች ናቸው። አለቁ፣ ትናንሽ ህፃናት አለቁ። ከልብ ነው እኔ እንጃ ወላሂ ያዘንኩት በተለይ ባለፈው በዘነጉበት ቦታ ላይ መእተው በጣም ስላጠቋቸው እኔ እንጃ ልቤ ነው የተሰበረው። ህጻናቶች በዚህ አይነት ሁኔታ ሲገደሉ፣ እናቶች፣ ሴቶች ሲጨፈጨፉ። አላሁመ ነጅ አልፈለስቲን ያ ረብ፣ የፈለስቲን ህዝብ እንሻላ፣ የሞቱትንም አላህ ጀነተል ፌርዶስን ይወፍቃቸው ያ ረብ። ያሉትንም ደግሞ ህይወታቸውን ያስተካክልላቸው። እንግዲህ ወዲያን ጦርነት በቃ

ፈኢነ ከችግር በኋላ ምቾት አለ የተባለው ሱሪያ ከስንት ጊዜ በኋላ አሁን እፎይታ አግኝተው እንዲሁም በነጻነት ነጻ አውጥቶላቸው ስላየናቸው በጣም ደስ ብሎናል። አሁንም ደግሞ የፈለስቲን እህት ወንድሞቻችን ሁኔታ የፈለስቲን ሁኔታ በጣም ነው የሚያሳስበን ለፈለስቲን

ቀለቅ ከሆነ አላህ ይቅር ይበለኝ። እናንተንም ደግሞ አላህ ይጠብቃችሁ። አንዳንድ ጊዜ እኔ ነገር አረበኛውን አልተቀላቀልኩኝ ስለማላወራ በጣም ይቅርታ አድርጉልኝ። አላህ ይጠብቃችሁ። በያላችሁበት ቦታ ሆናችሁ ለምትከታተሉኝ ኢትዮጵያውያን ከልብንም አመሰግናችሁ ሰላማችሁ ብዘት ይበልልኝ። አላህ ክክፉ ነገር ሁሉ ይጠብቀን። እንዲሁም በመንገድ ላይ ያሉ ወንድሞቻችን እህቶቻችን አላ ይጠብቃቸው። ተውያ ናቸው። የሚመጡትን እህት ወንድሞቻችን አላህ በሰላም ከሰቡበት ያደርሳቸው እንዲሁም ደግሞ ኡምራ ሊያደርጉ ከተለያየ ሀገራት ተነስተው የሚመጡ የአላህን ቤት ሊጎበኙ የሚመጡ ሁጃጆችንም አላህ በሰላም ቤተሰቦቻቸው ጋር የሚቀላቀሉ ያደርጋቸው። ሁላችሁም ዱዓ አድርጉ። እኛንም ኢንሻላ በሰላም በዚህ ስታበሳቅ ሀገራችን ይመልሰን። ዛሬ ዱአ ነው ያደረኩላችሁ። ሁላችሁም ላይክ አድርጉ፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ እያልኩ የምሰናበታችሁ ይሆናል። አሰላሙ አለይኩም ወረህመቱላይ ወበረካቱሁ